ሰላም ውድ የህይወት ቲቪ ተመልካዮቻችን፣ ከአባታችን ከእግዚአብሔር ከልጅ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዕለቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር አብሬያችሁ ቆየው። እኔ ቱሜን ብርሃኔ ከመላዊ የህይወት ቲቪ ስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁ ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የአዲስ አበባና አካባቢው ቀጠና የመሪዎችና የሙሉ ጊዜ አገልጋዮች የጋራ የጸሎትና የምክክር ጊዜ በኮልፌ አጥቢያ ተካሄደ። ሮማን ከሊል ተጨማሪ አላት። በኢትዮጵያ ቃለ ሕይወት ቤተ ክርስቲያን የአዲስ አበባና አካባቢው ቀጠና ጽሕፈት ቤት ከዘጠኝ አጥቢያ ኅብረት መሪዎችና ከሁሉም አጥቢያዎች መሪዎች ጋር የጸሎትና የውይይት ጊዜ ጥቅምት ቀን 222018 ዓ ም በኮልፌ ቃለ ሕይወት አጥቢያ ቤተ ክርስቲያን አካሂዷል። የፕሮግራሙ ዓላማ በቀጠናው ስር ከሚገኙ አጥቢያዎች ሁሉ ጋር በመሆን የቤተ ክርስቲያኒቱን ስልታዊ ዕቅድ ትግበራ ዙሪያ መወያየትና በተለይም መሪ አገልጋዮችና ምዕመናንን ለጸሎት ለወንጌል ስርጭት እንዲሁም ከቤተ ክርስቲያን ተከላ በማነሳሳት በአዲስ አበባና አካባቢው ዙሪያ ታላቁን ተልኮ መፈጸም ነው። የቀጠና ዋና ጸሐፊ መጋቢ በለጠ በመራ ግብሩ ላይ እንደተናገሩት መጸለይና ቃሉን ማገልገል ያቆመች ቤተ ክርስቲያን ከታላቁ ተልኮ ውጪ የሆነ ምድራዊ ስራ ብቻ ለመስራት ልትዘጋጅ እንደምትችል የገለጹ ሲሆን እስከ ሰኔ 32018 ዓ ም ከአጥቢያዎችና ምእመናን መሪዎችና ሙሉ ጊዜ አገልጋዮች በመሆን ከ50ሺህ በላይ ሰዎችን ወንጌል መስማት ኃላፊነታችንና ትልቁ ስራ ችን ነው በማለት ተናግረዋል። የቀጠናው ሰብሳቢ መጋቢ ዶክተር ጌትነት ለማ በበኩላቸው በመጸለይ ውስጥ ብዙ ስራ ይከናወንልናል፣ መሪዎችና አገልጋዮች በዚህ ዘመን እንበረታ ሲሉ ተናግረዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሂዷል። ጥቅምት 22 2018 ዓ ም በሱሉልታ ክለስተር ከስምንት አጥቢያዎች የተውጣጡ 46 የልጆች አስተማሪዎች በሱሉልታ ሙሉ ወንጌል አጥቢያ ቤተክርስቲያን ተገኝተው ስልጠናው ተሰጥቷል። የልጆችን ስነ ልቦና በመረዳት ልጆችን ማገልገል በሚል ርዕስ በመጋቢ ሽመልስ ጠጂ ስልጠና የተሰጠ ሲሆን የተለያዩ የልጆች ትምህርታዊ ጨዋታዎችንም በማጫወት ስልጠናውን በድንቅ ሁኔታ ተከናውኗል። ተሳታፊዎችም ጌታ እጅግ የተባረከ መልካም ጊዜ እንደሰጣቸውም ገልጸዋል። ይህ ስልጠና በቀጣይ በሌሎች ክለስተር እንደሚከናወንም ለማወቅ ተችሏል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎች እናልፋለን። አብራችሁን ቆዩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በምዕራብ አፍሪካዊቷ ሀገር ናይጄሪያ ውስጥ እየተባባሰ የመጣውን በክርስትና ማህበረሰብ ላይ የሚፈጸመውን ግድያና ጥቃት በተመለከተ ከባድ ማስጠንቀቂያ ሰጡ። ጽጌረዳ ለሙ ተጨማሪ አላት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካዊቷ ሀገር ናይጄሪያ ውስጥ እየተባባሰ የመጣው በክርስቲያን ማህበረሰብ ላይ የሚፈጸመው ግድያና ጥቃት በተመለከተ ከባድ ማስጠንቀቂያ ተሰጥቷል። ፕሬዝዳንት ሁኔታውን ካልተሻሻለ የአሜሪካ ጦር ወደ ናይጄሪያ ሊላክ እንደሚችል አስፈራርተዋል። ትራምፕ በናይጄሪያ ውስጥ በየቀኑ በሺዎች የሚቆጠሩ ክርስቲያኖች እየተገደሉ ነው፣ በማለትም የናይጄሪያ መንግስት ይህንን እልቂት ለመከላከል በቂ እርምጃ እየወሰደ አይደለም ሲሉ ከሰዋል። ፕሬዚዳንት ትራምፕ በአፍሪካዊቷ ታላቅ አገር ናይጄሪያ ውስጥ እየሆነ ያለው ነገር አስፈሪ ነው። በሃይማኖታቸው ምክንያት ሃይማኖታቸውን ያጡትን ክርስቲያኖች ዝም ብለን አንመለከትም። የናይጄሪያ መንግስት ይህንን አሰቃቂ ጭፍጨፋ ወዲያውኑ ማቆም አለበት። ካልሆነ ግን የአሜሪካ ጦር በመላክ ይህንን ሁኔታ እኛ ለማስቆም እንገደዳለን። የፕሬዚዳንት ትራምፕ መግለጫ በዓለም አቀፉ ማህበረሰብ ውስጥም ከፍተኛ ውጥረት ፈጥሯል። የዋይት ሀውስ ቃል አቀባይ በበኩላቸው ፕሬዚዳንቱ የሰብአዊ መብት ጥሰቶችን ለማስቆም ያለውን ቁርጠኝነት ያሳያል ብለዋል። በሌላ በኩል የናይጄሪያ መንግስት ለዚህ ማስጠንቀቂያ እስካሁን ይፋ ምላሽ አልሰጠም። ፍራንክሊን ግራም በጋዛ አዲስ አመራር እንዲሰጥ ጥሪ ያቀረቡ ሮማን ከሊል ተጨማሪ ያላት። የሰማር ታምፐርስ ወንጌላዊና ዋና ስራ አስፈጻሚ ፍራንክሊን ግርሃም ለጋዛ ብቸኛ ተስፋ አዲስ አመራር ነው ብለዋል። በአባቱ ቢሊ ግርሃም የተመሰረተው የእርዳታ በጎ አድራጎት ድርጅቱ በክልሉ ጥረቱን እያጠናከረ ነው። የጥሪ የቀረበው ከጥቅምት 12 ቀን 2017 ዓ.ም ጀምሮ የጋዛ ሰብአዊ ፋውንዴሽን ስራውን ካቆመ በኋላም ነው። የጋዛ ሰብአዊ ፋውንዴሽን ጂኤችኤፍ በጋዛ ክልል ምግብ ፓኬጆችን ለማከፋፈል ል ሲሞክር በወታደሮች በግፍ መገደላቸውም ተነግሯል። ፍራንክሊን ግራሃም ለፕሪሚየር ክርስቲያን ኒውስ እንደተናገሩት ሰብአዊ እርዳታ ከሚሰጡ ሁሉ ጋር በቅርበት እንሰራለን ብለዋል። ግራሃምም በጋዛ ያለውን ሁኔታ በጣም እንዳሳሰባቸውና ክልሉን እንደገና ለመገንባት ተስፋ እንዳለው አመላክተዋል። ነገር ግን በእርግጥ ማረጋገጥ ያለብን ሐማስ መሄዱ ነውም ብለዋል። የሳማሪታን ፐርስ በተለምዶ ከአጥቢያ አብያተ ክርስቲያናት ጋር በመገናኘት የሚሰራ ቢሆንም በጋዛ ውስጥ በሁሉም ሰው ከተደራሽነት አንጻር ገደቦች መኖራቸውም ተገልጿል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ጋና የተመሳሳይ ጾታ ግንኙነት የተመለከተውን የህግ ማዕቀፍ ዳግም መመልከት ሊጀምር መሆኑ ተገለጸ። ሮማን ከሌል ተጨማሪ ያላት። ጋና ከዚህ በፊት የተመሳሳይ ጾታ ግንኙነትን በተመለከተ ህግ ፓርላማዋ ቢያጸድቀውም፣ የወቅቱ ፕሬዚዳንት አኩፎ አዶ ለመፈረም ፍቃደኛ ባለመሆናቸው ህጉ ሳይጸድቅ ቀርቷል። የጋና ፓርላማ አፈ ጉባኤ የወቅቱ ፕሬዚዳንት ጆሃን ማህማ ፓርላማውን ካጸደቀው ለመፈረም ዝግጁ መሆናቸውም ገልጸዋል። የህግ ማዕቀፉ በቀድሞ ፕሬዚዳንት ሳይፈረም ፓርላማው የተበተነ ሲሆን በዚህ ተነሳ ማዕቀፉ ዳግም አዲሱ ፓርላማ ማየት ይኖርበታልም ተብሏል። በማዕቀፉ የተመሳሳይ ጾታ ግንኙነት ላይ መሳተፍ ማበረታታት፣ ድጋፍ መስጠትና በፈንድ መርዳት ከ3 እስከ 10 ዓመት ድረስ የሚያሳስሩ ወንጀሎች ሆነውም ተቀምጠዋል። ሰላሳ የአፍሪካ ሀገራት የተመሳሳይ ጾታ ግንኙነትን የሚከለክል ህግ ሲያወጡ ቡርኪና ፋሶ በቅርቡ ከሀገር እስከ ማባረር የሚያደርስ ቅጣት መቅጣት የሚያስችል ህግ ማውጣቷም ይታወሳል። ዘገባው የጂኤንኤ ነው። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከመረጃዎቹ ጋር ብሪያቸው የቆየሁት እኔቱሜን ብርሃኔ ከመላው የህይወት ቲቪ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ የህይወት ቲቪ ፕሮግራም ጋር መልካም ቆይታ።